እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ የሁለት ሺህ አሁን አዲስ መኪና የኤሌክትሪክ መኪና ነው ሽልማቱ። የኤሌክትሪክ መኪና ነው ሽልማቱ። ወረፋ፣ ጋዝ ቢወደድ ባይወደድ እናንተን አይመለከትም። ዘይት አያስፈልገውም። ቻርጅ ታደርጋላችሁ ከስልካችሁ ጋር ማታ እንደገባችሁ ጠዋት ተነስታችሁ እዚህ ለመምጣት የሚያስፈልገውን መሳቅ መቻል ብቻ ነው ሁላችሁም ትመጣላችሁ በየዙሩ አርባ ሺ ብር በተከሰል ጊዜ በሰባተኛው መኪና የኤሌክትሪክ መኪና ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የራይል ቤተሰብ እና የስፖርት ቤተሰቦች ናቸው ለመኪናው ሻሞ የሚሉት እኔ ነፃነት ወርቅነህ እባላለሁ የመጀመሪያውን ጥያቄ ከማን እንደምንጀምር ኤልሳቤት ትመጣለች ሷላ ይመጣል አንድ ሺ ብር አግኝቶ ጥያቄውን ይጀምራሉ። አንድ ሺህ ብር አግኝቶ እንኳን ደህና መጣችሁ የሷልህ ቤተሰብ ሷልህ ቤተሰብ እና የኤልሳቤት ቤተሰብ እንኳን ደህና መጣችሁ። ሰዎች ሰዎች ዝቅተኛ የእንቅልፍ ሰዓት ሊኖራቸው ሰዎች ዝቅተኛ የእንቅልፍ ሰዓት ሊኖራቸው የሚችልበት ምክንያት ስራ ሲበዛባቸው አንደኛው መልስ ነው። አንደኛ መልስ ነው። ሰዎች ሰዎች አጭር ሰዓት የእንቅልፍ ሰዓት የሚኖራቸው ምን ሲሆን ነው? አንደኛው የስራ ሁኔታ ጫና ሲኖር ነው። ሁለተኛው ጭንቀትና ሀሳብ ሲኖር ነው። ሦስተኛው ህመም ሲኖር ነው። አራተኛው ስልክ አብዝቶ መጠቀም ነው። ስልክ አብዝቶ መጠቀም ነው። የስፖርት ቤተሰቦች እንኳን አንድናመጣችሁ እንኳን አንድናቆያችሁ። የስፖርት ስም ነው ወይስ ፋሚሊው? ቤተሰባችን፣ ስፖርተኞች ናችሁ። ምንድን ነው የምትሰራው አንተ? ሷለ እኔ ስፖርተኛ ነኝ። ጂም ውስጥ አሰልጣኝ ነህ? እሺ። ዘመድ ኩንስ ትሬነር ጀማልስ? ትሬነር ምክትል አሰልጣኝ ምክትል አሰልጣኝ ትሬነርና አሰልጣኝ ይለያያል። ምክትል ሲሆን ይለያያል። ዋና ኮችና ደጉስ? እኔ ኤሮቢክስ እና የሙዚቃ ተማሪ ነኝ። ኤሮቢክስ እና የሙዚቃ ተማሪ። ኦኬ ሁሉ ሰላም ቆንጆ ነው። እናንተ ጠፋችሁ እንጂ ሆዶር ነው የምታዩት። አጥፋትእስፖንሰር እንዲሆን አደርግሀለሁ እያልኩ ሰዎች፣ ሁሉም በየሙያው ነው እንዳየሁት፣ እሷን ነው ያየሁት ሰው ብዙ ስፖርት መጀመሪያ እንደ ሰራ ወጥቶ መስታወት ላይ እንደዚህ ይላል። ስትራፕ ይዞ የጨመረ ይመስለዋል። እሺ ሀያ አምስት ሰከንድ አለ። ከሕመም ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? ጥሩ ውድ ከሚለው ቃል ጋር የሚገናኝ የሚመጣልህ ነገር ምንድን ነው? ውድ ጥሩ ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ኮንስትራክሽን ኮንስትራክሽን። ከመም ሌላ ስራ መቅረት ተቀባይነት ያለው ምክንያት ጥቀስ። ሞት፣ ሐዘን ወይም ለቅሶ። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? ጥሩ አለባበስ፣ መዘነጥ መዘነጥ። ውድ ከሚለው ቃል ጋር የሚገናኝ የሚመጣል ነገር ምንድን ነው ጥሩ በጣም ጥሩ። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ኮንስትራክሽን ኮንስትራክሽን። እሺ፣ እሷ ላይ የት ነው የምትሰራው አንተ? ገርጂ አካባቢ እኔ በጣም ረጅም ጊዜ በተማሪነት እያለው ከአምስት ዓመት ጀምሮ ስፖርት ላይ ነበርኩኝ፣ በኮችነት 11 ዓመት አካባቢ። ስፖርት ጽናት ይፈልጋል። በጣም አይደለም፣ በጣም ትግስት፣ ጽናት በጣም ትግስት ይፈልጋል። ተከታትሎ የሆነ ነገር ማድረግ ይፈልጋል። ትንሽ ለውጥ አመጣው ብሎ ደግሞ ማቆም አያስፈልግም። በጣም የሆነ የምትደርስበት የሆነ ፕላን ሊኖርህ ይገባል፣ ፕላን ሊኖርህ ይገባል። ከስፖርቱ ሌላ ደግሞ የአመጋገብ ሲስተምን ማስተካከል ያስፈልጋል። ግድ ነው፣ ግድ ነው። እሺ፣ ዘመድኩን። አቤት። እንዴት ነው ታዲያ ያገባል ከእናንተ ውስጥ? የለም ብቻ ነው። እሺ ከህመም ሌላ ስራ ላለመቅረት የተቀባይነት ያለው ምክንያት ጥቀስ። ርቁ ቦታ እምሂድ። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? ጥሩ አቋም። ውድ ከሚለው ቃል ጋር የሚገናኝ የሚመጣል ነገር ምንድን ነው? ወንድ ወንድ፣ ውድ ውድ መጨረሻ ላይ ውድ ከሚለው ቃል ጋር የሚገናኝ የሚመጣልን ነገር ምንድን ነው? የማይገኝ ወይም ደግሞ ቁሳቁስ የሆነ ነገር። ዳይመንድ ዳይመንድ። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ንግድ ንግድ ንግድ ወደ ጉም ላይ እየሄደ የሚነግድ መሆን አለበት። ሰማይ ላይ ጨረቃ፣ ጨረቃ፣ ካፊያ፣ ካፊያ፣ ዝናብ፣ ዝናብ። ከሕመም ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። ሩቅ ቦታ መሄድ መሆን ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? አቋም። ዝም ብላችሁ ነው የምትለፉት። ውድ ከሚለው ጋር የሚገናኝ የሚመጣል ነገር ምንድን ነው? ዳይመንድ። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ንግድ። እሺ ጀማል እንዴ ነው ሰላም ሁሉ? ጤና? ምክትል አሰልጣኝ ሀያ አምስት ሰከንድ አለሽ። እሺ፣ ከህመም ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። ትራንስፖርት። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? ገንዘብ፣ ገንዘብ። ውድ ከሚለው ቃል ጋር የሚገናኝ የሚመጣል ነገር ምንድን ነው? መኪና፣ መኪና። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ዝላይ፣ ዝላይ፣ ዝላይ ዝላይ። ከመምስ ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። ትራንስፖርት ትራንስፖርት። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? ገንዘብ። ሀብታለኝ ሀብታለኝ ሊል ይችላል፣ ሊጎርር ይችላል። ውድ ከሚለው ቃል ጋር የሚገናኘ የሚመጣል ነገር ምንድን ነው? መኪና። ቤትና መኪና። ለዛ እኮ ነው ሳቁና መኪና ውኑ ውሰዱ ምንለው ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ዝላይ ዝላይ ዝላይ። ደጉ ወይ። ሙዚቃ ትማራለ? ምን አይነት ሙዚቃ? ቮካል ቮካል። እንዴት አይነት ሆኖ ነው ድምፅ፣ ቮካል ያስፈለገ? ማለት ያው ድምፅ መገራት አለበት። ተገራ፣ ተገራ። እስቲ ለመገራቱ ነው። ከተገራ በኋላ ዘፈን ስታወጣ እንድንለየው፣ አሁን እንስማውና ደርባብዬ ነኢኒ እቱ አሞቀሾይ በረደሽ ይሄ ቤት ዳሩን አይኖር ይመስልሾይ ባለም ባለም ሆጂቻ ለው እንጂ የማልፈ ማውየለም

አምቄው አምቄው ስፈራ ስቸር እ ስፈራ ስቸር እ የሚል ነው። ጨርሱት ሂዱና። ኦኬ፣ ብራቮ፣ ብራቮ፣ ብራቮ። በጣም አሪፍ ቆንጆ ድምፅ ነው። ወደ ባህል እንደሚሄድ ይመስለኛል። በጣም በጣም ጥሩ። ባህል ላይ ነው። በጣም ጥሩ፣ አመሰግናለሁ። እሺ፣ ከህመም ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። አደጋ። ሴትን ለማማለል አንድ ወንድ ሊያደርገው የሚችለው ነገር ምን ሊሆን ይችላል? መልካም ስነ ምግባር። ውድ ከሚለው ቃል ጋር የሚገናኝ የሚመጣል ነገር ምንድን ነው? ውድ ሲባል የሚመሳሰል ከሱ ጋር እንቁ፣ እንቁ። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? በረራ በረራ በረራ። ካፒቴኑ ፈርቶ ማለት ነው። እናርፋለን ብላችሁ ነው። ደግሞ ከፍ ማለታችን የሚናቅ ነው። እስቲኮች በሉ አርፈናል። ኒውዮርክ አርፈናል። እኔ በመርከብ ነው የምመለሰው። ከምም ሌላ ስራ ለመቅረት ተቀባይነት ያለው ምክንያት ጥቀስ። አደጋ። ሴትን ለማማለል አንድ ወን ሊያደርገው የሚችለው ነገር ምን ሊሆን ይችላል? ጥሩ ስነ ምግባር። ውድ ከሚለው ቃል ጋር የሚገናኝ የሚመጣ ነገር ምንድን ነው? እንቁ። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? በረራ ፓይለት፣ ፓይለት። እሺ ከህመም ሌላ ስራ ለመቅረት የተቀባይነት ያለው ምክንያት ጥቀስ። አንደኛው ሐዘንና ለቅሶ ነው። ሁለት፣ ሦስት፣ አራት አልተመለሰም። ሁለተኛው ሰርግ ወይም ደስታ ነው። ሦስተኛው መውለድ ነው። አራተኛው የረፍት ጊዜ ሲኖርህ ነው። ሴትን ለማማለል አንድ ወንድ ሊያደርግ የሚችለው ነገር ምን ሊሆን ይችላል? አንደኛው መዘነጥ ነው። ሁለትና አራት አልተመለሰም። ሀብታሌ ሊል ይችላል፣ ሊጎርር ይችላል። ሶስተኛው ነው። ሁለተኛው ስጦታ መስጠት ነው። ስጦታ መስጠት ነው። አራተኛው የንግግር ክህሎት ነው። ታዲያ የንግግር ክህሎት እኮ ማለት እኮ ስነ ምግባር እኮ ነው። እሺ ውድ ከሚለው ቃል ጋር የሚገናኝ የሚመጣል ነገር ምንድን ነው? ሁለተኛው ቤትና መኪና ነው። አንደኛው ጤፍ መሆን አለበት፣ ኑሮ። ታዲያ ኑሮ ውስጥ ብዙ ነገር አለ። ጤፍ አለ፣ ስኳር አለ፣ ምናምን፣ ቤት መኪና። ሶስተኛው ውድ ነዳጅ፣ አራተኛው ውድ ጤፍ ጤፍ ጤፍ አሁን መቶ ኪሎ ሊፈጭ ሲሄድ እኮ አሸኛኘት ይደረግለታል። ቦት ግባ ቦት ቦት። ከፍታን ለሚፈራ ሰው ከባድ የስራ አይነት ምን ሊሆን ይችላል? ኮንስትራክሽን፣ ፓይለት። ሶስትና አራት አልተመለሰም። ሶስተኛው ዛፍ መቁረጥ፣ አራተኛው አናጺ፣ ጣራ ላይ ስለሚወጣ ማለት ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ እንዲሁም ሚሊነር ትሆናላችሁ። በየዙሩ 40 ብር ተከታታይ፣ በሰባተኛው መኪና፣ የኤሌክትሪክ መኪና ድምጽ የለውም፣ ጭስ የለውም፣ ዘይት አይጠቀምም፣ ጋዝ አይፈልግም። ቻርጅ ታረጉት አላችሁ። ስልክ በሉት፣ ድምጽ የሌለው የ2000 አሁን ዘመናዊዎቹ ቤተሰቦች የትኞቹ ናቸው ሲባል መኪናችሁ ቆሟል። ምክንያቱም ዘመናዊ መኪና ነው። ዘመናዊ መኪና ነው። ይህ የኤቤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኤቤስ ቴሌቪዥን ብቻ። የስፖርት ቤተሰቦች ሃምሳ ሁለት ነጥብ አምጥተዋል። ሃምሳ ሁለት ነጥብ አምጥተዋል። ይሄ ኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ዝነኛና ታዋቂ ትሆናላችሁ ሚሊዮነር ትሆናላችሁ መኪና ይኖራችኋል ዘመናዊ መኪና የ2000 አሁን የኤሌክትሪክ መኪና ማደያ ውስጥ አየዋችሁ ካላችሁ ውሸቱን ነው የላችሁ ማናንተ መኪናቸውን ማደያ ምን ሰሩ ዘይት አትገዙ ምን አትገዙ ለመኪናው አያስፈልገውም ቻርጅ ነው የሚደረገው ተነስቷል ሄዷል ድምፅ የለውም በቃ ዘመናዊ እንኳን ደህና መጣችሁ። የራሔል ቤተሰቦች ኤልሳቤት፣ አለማንቺ፣ ኤደንና ተንሳኤ እንኳን ደህና መጣችሁ። እሺ ሀያ አምስት ሰከንድ ሰከንዳለች። ሼርሲ ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ሰርግ ላይ ሄደሽ ውይ ይሄ ትዳር አይቆምም ሊያስብልሽ የሚችለው ነገር ምን ሊሆን ይችላል? አሪፍ ድግስ በምትመገቢበት ጊዜ ምላሲን የሚያቃጥሉ ምግብ ጥቀሽ። በቀን ውስጥ በብዛት የምትጠቀሚው የኤሌክትሮኒክስ መሣሪያ ጥቀሽ። ቻርጀር ቻርጀር። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ይሽኮረመማሉ። ሊሽኮረመሙ ይችላሉ። ሰርግ ላይ ሄደሽ ውይ ይሄ ትዳር አይቆይም ሊያስብልሽ የሚችለው ነገር ምን ሊሆን ይችላል? ድግሱ አሪፍ ከሆነ ወከባው በምትመገቢበት ጊዜ ምላሲን የሚያቃጥል ምግብ ጥቀሽ በርበሬ። በርበሬ የበዛበት ምግብ ምግብ ነው እንጂ በርበሬ ምላሳ ያቃጥልማ ባለሙያ ሲሰራው ማለት ነው። በቀን ውስጥ በብዛት የምትጠቀም የኤሌክትሮኒክስ መሳሪያ ጥቀሽ ቻርጀር፣ ስልክ አለማንቺ እንዴት ነሽ? ሰው ወይ ሲያፍሩ ምን ሊያደርጉ ይችላሉ? ይደበቃሉ። ሰርግ ላይ ሄደሽ ውይ ይሄ ትዳር አይቆይም ሊያስብልሽ የሚችለው ነገር ምንድንነው? ምን ሊሆን ይችላል? ወከባ ማለት የሴት ሴት ቤተሰብና የወንድ ቤተሰብ ልዩነት ሲኖር ማለት ልዩነት ሲኖር። በምትመገቢበት ጊዜ ምላት ሲኖር የሚያቃጥል ምግብ ጥቀሽ ሚጥሚጣ። በቀን ውስጥ በብዛት የምትጠቀሚው የኤሌክትሮኒክስ መሳሪያ ጥቀሽ ኮምፒውተር ኮምፒውተር ኮምፒውተር። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ይደበቃሉ። ሰርግ ላይ ሄደሽ ውይ ይሄ ትዳር አይቆይም ሊያስብልሽ የሚችለው ነገር ምን ሊሆን ይችላል? የሚስትና የባል ዘመድ ልዩነቱ ሲታይ። በጣም ጥሩ የቤተሰብ ሁኔታ ጣልቃ ገብነት። እናቷን እየቀረስ አንዷ አጎትመትና የተለመዱትን ካሜራ ነው ሲል ፈጻሚ ይፈጠራል። ወዲያው በምትመገብበት ጊዜ ምላስ ሲሆን የሚያቃጥሉ ምግብ ጥቀሽ። ሚጥሚጣ ሚጥሚጣ ሚጥሚጣ። በቀን ውስጥ በብዛት የምትጠቀሚው የኤሌክትሮኒክስ መሳሪያ ጥቀሽ። ኮምፒውተር ላፕቶፕ፣ ወይም ኮምፒውተር። ኤደን እንዴት ነሽ? እሺ። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ኤደን ሰርግ ላይ ሄደሽ ውይ ይሄ ትዳር አይቆይም ሊያስብልሽ የሚችለው ነገር ምን ሊሆን ይችላል? ዩ የበዛበት በምትመገኝበት ጊዜ ምላሲን የሚያቃጥሉ ምግብ ጥቀሽ። ሰናፍጭ በቀን ውስጥ በብዛት የምትጠቀም የኤሌክትሮኒክስ መሳሪያ ጥቀሽ። ቲቪ ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ይቀባጥራሉ ሰርግ ላይ ሄደ ውይ፣ ይሄ ትዳር አይቆይም ሊያስቢል የሚችለው ነገር ምን ሊሆን ይችላል? እኝ ማለት ሙሽሮቹ እኮ ራሳቸው ይታያሉ። እኝ ደግሞ የሚጨምሩ አሉ አይደለ። አሁን ደግሞ ዳንስ ያረጉታል ምናምን፣ ትዳር የሚመሰረት አይመስልም። የሚጠናው ዳንስ ነው፣ ገለመሌ ገለመሌ ገለመሌ ገለመሌ፣ መኪናው ነው፣ ካሜራው ነው፣ ድሮኑ ነው፣ ምናምን በምትመገብበት ጊዜ ምላስን የሚያቃጥሉ ምግብ ጥቀሽ። ሰናፍጭ። በቀን ውስጥ በብዛት የምትጠቀም የኤሌክትሮኒክስ መሳሪያ ጥቀሽ። ቴሌቪዥን። ቲቪ አለውልት። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ይቀራሉ ይቀራሉ ይቀራሉ። ሰርግ ላይ ሄደ ውይ ይሄ ትዳር አይቆይም ሊያስብል የሚችለው ነገር ምን ሊሆን ይችላል? ጸብ ጸብ። ምን አይነት ጸብ? የባል ቤተሰብ እና ሚዜዎች ጭቅጭቅ እንዲያርግ። በምትመገብበት ጊዜ ምላስን የሚያቃጥለው ምግብ ጥቀስ። ዳጣ ዳጣ። በቀን ውስጥ በብዛት የምትጠቀመው የኤሌክትሮኒክስ መሳሪያ ጥቀስ። ታብሌት ታብሌት ታብሌት። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? ይቀራሉ። ሰርግ ላይ ሄደ፣ ውይ ይሄ ትዳር አይቆይም ሊያስብል የሚችለው ነገር ምን ሊሆን ይችላል? ሚዜዎች ከተደባደቡ ከተጣሉ። በምትመገብበት ጊዜ ምላሴን የሚያቃጥሉ ምግብ ጥቀስ። ዳጣ ዳጣ በቀን ውስጥ በብዛት የምትጠቀመው የኤሌክትሮኒክስ መሳሪያ ጥቀስ። ታብሌት። እሺ፣ ሀምሳዎቹ ሰዎች ያሉትን እናያለን። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? አንደኛው ሊሽኮረመሙ ነው። ሁለት ሶስት አራት፣ አልተመለሰም። ሁለተኛው ያቀረቅራሉ። ሦስተኛው የፊት ገጻቸው ሊቀየር፣ ሊርበተበቱ ይችላሉ። ሰዎች ሲያፍሩ ምን ሊያደርጉ ይችላሉ? አራተኛው ይስቃሉ ሰርግ ላይ ሄደው ውይ ይሄ ትዳር አይቆይም ሊያስብል የሚችለው ነገር ምን ሊሆን ይችላል አራተኛው የቤተሰብ ሁኔታ ጣልቃ ገብነት ነው ሁለት አንደኛው የእድሜ ልዩነት ነው የእድሜ ልዩነት ሰርግ ላይ ሄደው ውይ ይሄ ትዳር አይቆይም ሊያስብል የሚችል ነገር ምን ሊሆን ይችላል ሁለትና ሦስት ሁለተኛው ካመናጨቃት ካመናጨቀችው ሰው ፊት አዳራሽ ሙሉ ፊት እኮ ነው። እንደዚህ አደረገችኝ ይላል። ሶስተኛው ሁለቱም ከተኮሳተሩ ካኮረፉ። ሀምሳዎቹ ሰዎች ናቸው ያሉት። በምትመገብበት ጊዜ ምላስን የሚያቃጥሉ ምግብ ጥቀስ። አንደኛው አልተመለሰም። አንደኛው ቃሪያ፣ ዳጣ፣ ሚጥሚጣ፣ በርበሬ የበዛበት ምግብ በቀን ውስጥ በብዛት የምትጠቀመው የኤሌክትሮኒክስ መሳሪያ ጥቀስ። ስልክ፣ ቲቪ፣ ላፕቶፕ እና ኮምፒውተር። አራተኛው ኤርፎን እና ኤርፓድ፣ ኤርፎን እና ኤርፓድ። ይህ የኢቤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኢቤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ። ታዋቂና ዝነኛ ሚሊዮነር ነው የምትሆኑት እዚህ ከመጣችሁ ነው። ታዲያ በሕይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ የኤሌክትሪክ መኪና ነው ሽልማቱ፣ ድምፅ የሌለው ጭስ የሌለው ተነስቷል። ሄዷል ዘመናዊ ቤተሰብ ነው የምትባሉት። የሁለት አሁን ነው አሸልማቱ የኤሌክትሪክ መኪና ነው። በየዙሩ አርባ ሺህ ብር ነው። የስፖርት ቤተሰቦች ያመጡት ነጥብ ሃምሳ ሁለት ነበረ። የራሄል ቤተሰቦች ያመጡት ነጥብ ሃምሳ ስድስት ነው። አራት ነጥብ ልዩነት ነው። ዘመድ እንዴት ነህ? የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ፣ ዝነኛና ታዋቂ ስቃችሁ ሚሊዮነር ነው የምትሆኑት እዚህ ከመጣችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ መኪና ይኖራቸዋል። የኤሌክትሪክ መኪና ነው፣ ማዲያ ጋዝ አትሰልፉም። ቢወደድ ባይወደድ እናንተን አይመለከታችሁም፣ ቻርጅ ነው የምታደርጉት። ስልክ በሉት ተነሳ፣ ድምፅ የለውም። ዘመናዊ ቤተሰብ ነው የምትባሉ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በነጻ ትመጣላችሁ ተንበሽብሻችሁ ትመለሳላችሁ። የራሄል ቤተሰቦች ነገሮችን በምልክት በመግለጽ አርባ ሺ ብር የሚያስገኘው ቦታ ላይ ደርሰዋል። አርባ ሺ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ኤልሲ እርግጠኛ ስትሆን ነፂ እንጀምር ትለኛለች። እንጀምር ነፂ፣ ረሳል ነፂ እንጀምር ነፂ ስቲ ኮምፒውተር ስለሚናበብ ነው ለዚ ቆሎ እሺ፣ ቆሎ መብላት፣ ቆሎ ቆሎ ቆሎ መብላት፣ ቆሎ መቁላት፣ መሸጥ፣ እሺ፣ ሽምብራ መሸጥ፣ ሽምብራ ሽምብራ ዱቤ፣ ሽምብራ ዱቤ፣ ብራቮ! ሽምብራ ዱቤ አይገኝም ከኝም

እንዲህ ነው የሚጫነው፣ እንዲህ ይቻላል። ምክንያቱም በዚህ በጅራፉ በዚህ በኩል አንቺ

ቀጥሎ ማ ነው? ቀጥሎ። ይህ የኤቤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኤቤስ ቴሌቪዥን ብቻ ቤት ሲሆን ማደራጀት ወይም ማስተካከል ወይ ማጽዳት፣ አታጻፍቶ ማለት ፋ ቆንጆ ጽድት እኮ ማስተካከል፣ ማሰናዳት ማሰናዳት ጥቅስ፣ ብራቦ ብራቦ፣ ራሱ ነው።

ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የራሔል ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ አርባ ሺህ ብር አስገኝቶ አያቅም። መቶ 50 ሲባዛ በ10 1500 ብር አላቸው። ይህ የኤቤኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኤቤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ትኳይታ